ሰርተሽ የደራ ልጅ ይተኩለሽ የመሬ ልጅም ባንባረሽ ውበሻለን፣ አምሮብሻለን። ዳኒ ዳኒ ሮስት ምን አለ ይህንን ድፍረትህን ለመልካም ነገር ተጠቅመው ቢሆን ለእንደዚህ አይነት ምቀኝነት ባታውለው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና ይተከበራችሁ የመአዚ የመሪዋ ቤተሰቦች ሊናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼ ላችኋለው። ዛሬ እንግዲህ ዳኒ አይን ያወጣ ድፍረት ነው ይዞ የመጣው በቃ ድፍረት የሰው ልጅ ግን በዚህ ልክ ግን ይጓዛል እንዴ እናንተ? የንቀቱ ንቀት ሶሲ እድለኛ ነሽ ብዬ ነውማ። በአሁኑ ሰዓት ይሄንን ነገር ማወቅሽ ትልቅ እድል ነው። ግን ምን አይነት እኔ ያላቅም አንዳንድ አሉ ሁሉም ወንዶች ማለት አይቻልም፣ ግን አንዳንድ ወንዶች በሴት ልጅ ላይ ተረማምደው የፈለጉት ቦታ ላይ ሲደርሱ ማለት ነው ልክ ቀይ ሲያዩ ከጥቁሯ ወደ ቀዩ ይገለበጣሉ። ለምንድን ነው ግን? በጣም ነው የሚያሳዝነው። እንግዲህ ዛሬ ምን እንዳለ ሰምታችሁታል። ሀይሚን በደንብ አድርጋ አስረጃት ማለት በቃ ሀይሚን ለራሱ ሊያደርጋት። ሶሲ ምንም አይነት ከዚህ በኋላ ግንኙነት የለንም ብላ ሀይሚጌን በደንብ አድርጋ ካስረዳቻት በኋላ ሀይሜን ወደሱ ለመውሰድ ማለት ነው ፍላጎቱ እና ምን አይነት ድፍረት ቢኖረ ነው ግን በጣም እኮ የሚያስጠላው እንደዚህ አይነት ነገር፣ አይን ያወጣ ድፍረት ነው ያንተ። በጣም የሚደብር ነገር። ደስ የሚለው ነገር ደግሞ ሀይሚ ልክ ልክህን ነገረች። ልክ ልክህን ሶሲ ምን አለ እንደው ድብድቡ ማለት ነው። ነካ ነካ ከምታደርገው ፊቱን ወልውለሽ ወልውለሽ፣ በጥፊ ብጥዩ ወልውለሽ። ደግሞ በዛ ላይ ኮ እንዴት እንደሚፈራ ስትነካው ይሸሻል፣ ስትነካው ይሸሻል። እኔ አንዳንድ ጊዜ ህፃን ልጅ ነው ወይም ምን ምክንያቱም ከሚናገረው አንጻር ልክ እንደ ህፃን ነው የሚያደርገው። አንተ ትልቅ ሰው አይደለህ። እንዲ በጣም ነው የሚደብረው። በጣም ያስጠላል። ምን አለ ሀይሚ የምታቃት ወይንም ደግሞ እኛ ማናቃ ሴት ብትሆንና ሌላ ሴት እንደዛ ብትጠይቅ እኛ ምንም ላይመስለን ይችላል። ግን ፍቅረኛ እንዳላት እያወቅ ከፍቅረኛዋ ለያይተህ ለራስ ይሄ ራስ ወዳድነት ራስ ወዳድነት። ትሆነኛለችስ ብለህ ማሰብህ ራሱ። እኔ በጣም የሚገርመኝ ነገር ያንተን ነገር እሷ እያወቀች ፍቅረኛህን በሆነው ባልሆነው ትተሀት ጎድተሀት፣ ሶስት ስለማትናገር ስለምስቅ እንጂ ውስጧ ጭርጭር የሚለው በነገራችን ላይ ሁላችንም ስሜቱን እናውቃለን። መቼም ይሄ ስሜት የማይገባው ሰው የለም። ግን ስትናደድ አያስታውቅባትም ሶሲ በቃ በሳቅ ነው የምትገልጸው ሁሉን ነገር ማለት ነው። እና ሀይሚ ይሄንን እያወቀች ሀይሚ ራሱ ምን አይነት ጭንቅላት አላት ብለህ ነው አንተ የምታስበው? እንደዛ ታደርጋለች ብለህ ግን ታስባለን። ይሄ አንዳንድ ጊዜ እኔ ምን ብዬ እንደምገልጽህ እራሱ አላቅ ልክ እንዳንተ አይነት መሰል ወንዶች አሉ እንደዚህ የሚያደርጉ፣ የሴት ልጅ ህይወት አበላሽተው እንደገና ደግሞ ልክ ወደ ሞላበት የሚሄዱ ማለት ነው፣ ወደ ሞላበት ህይወት የሆኑ ተመሰቃቅሏል። ገና ትመሰቃቀላለህ፣ ትመሰቃቅላለህ። ገና ጥሩ ነገር ስታደርግ ነው ጥሩ ነገር የሚገጥምህሽ። መጥፎ ነገር ያደረገ ሁሉ፣ የሰው ህይወት የበጠበጠ ሁሉ፣ ሴት ልጅ የጎዳ ሴት ልጅ ያስለቀሰ ጥሩ ህይወት እኖራለሁ ብሎ ያስባል እንዴ? በፍጹም ይዘገያል እንጂ ማለት ነው ቅጣቱን አንድ በአንድ ነው የምታገኙት እና እኔ የአንተ ነገር እኔ አላውቅም ብቻ ምን አይነት አስተሳሰብ እንደሆነ እያሰብክ ያለ ከባድ ነው ምንድነው ከጎንህ ዘመድ አዝማድ ጓደኛ የለህም እንዴ የድፍረቱ ድፍረት እኮ ሶሲ ሀይ ምን እንድታናግርለት ነው ጭራሽ የፈለገው እንድትቀርበው እንድታደርግለት ምን አይነት አስተሳሰብ ነው በጣም ባለጌነክ በጣም እሷ እንደውም ምንድን ነው ያለችው? ሶዚህ በቃኔ፣ እናንተ ከዚህ በኋላ ምንም አይነት ግንኙነት አይኖረንም። ሀይሚዬ ይቅርታ ብላ ከህይወቱ ልትወጣ የራሷን ህይወት ልትኖር አንተም የራስህን ህይወት ኑር አለችው። ምንድን ነው ፍላጎት ለሀይሚ ንገሪያት ይላል፣ ለሀይሚዬ ንገሪያት እኔ እና አንቺ ምንም አይነት ከዚህ በኋላ ግንኙነት እንደሌለን አሳምኛት አጀሪ ታይሚ ደግሞ ከኔ ጋር ምንም አይነት ግንኙነት አይኖርህም ከዚህ በኋላ ምን እያደረግክ ነው አለች እኮ አይገባህም እንደ አንተ ኧረ እንደ ወንድ ልጅ ሁን አንተ ቀብረር ኮራ ፈርጠም በል እንጂ ይሆንክ ጉልቻ እኔማ እኔማ በዳኒ የተነሳ እኮ ስድብ ልጀምር ነው ቤተሰብ አምላክ ሆይ ይቅር በለኝ ስድብ ሊያስጀምረኝ ነው ይሄ ልጅ አንዳንድ አንዳንድ እያልኩ ማለት ነው ስድብ በጣም ነው የምጠለው ግን በቃ በጣም ስለሚያናድደኝ እንዳኔ ስደብ ስደብ ይውለኛል። እኔ ከስሩ እራሱ ቢኖር በጥፊ ነበር ለውለው ሲያናድድ በጣም ነው የሚደብረው እኮ እንደዚህ እንደ ሰው ምን ይለኛል። እንኳ ሰዓት ደግሞ ፎቶዬን እየለጠፋችሁ እኔን የምታበረታቱኝ የምታደግ ማን ያንተን ፎቶ የሚለጥፈው? ትናንት ከትናንት ወዲያ አይለት ፎቶዬን እየዘቀዘቃችሁ እየሰደባችሁ ነው የምትል ሰውዬ፣ ዛሬ ደግሞ አድናቂዎች ምናምን ትላለች። እውነት በመልካም ነገር ብትመጣ እናደንቅ ነበር በደንብ ግን፣ አሁን ላይ የሰራ እውነት አንተን በዚህ ሰዓት ዳኔ ትክክል ነው ዳኔ ያደረገው ነገር እውነት ነው የሚል ሰው ራሱ ማለት ነው ወስላታ ነው። ልክ የእጅ አመል ያለበት ልክ እንዳንተ አይነት ወንድ ማለት ነው። እንዳንተ አይነት ወንድ አንተ ነገ ጠዋት ሌላ ህይወት እራሱ ብጀምር አትረጋም። ምክንያቱም ሱስ አለብህ፣ ሱስ አለብህ። አንዷን ይዘው ወደ አንዷ፣ አንዷን በቃ ቀይ ስታይ ወደ ጥቁር፣ ጥቁር ስታይ ወደ ቀይ። እንደዛ ነው በቃ ጸባይ፣ አመልክ። በአሁኑም ይደብረው ሱሰኛ ማለት ነው። የሴት ሱስ ያለባቸው ወንዶች በአንድ ሴት መርጋት የማይችሉ ከዛችም ከዛችም ከዛችም ከዛችም ጋር መጋደም የሚፈልግ ማለት ነው። ያን ሱስህ ይሄ ደግሞ የሰው ህይወት ያበላሻል። ቤተሰብ ሀይሚ ስለምታቀ እንጂ የማታቅ ሴት ብትሆን አሁን በዚህ ሰዓት እንደዚህ ቦታ አለኝ ለአንቺ፣ አፍቅሬሻለሁ፣ አፍቅሬሻለሁ አላለማውጥቶ ግን፣ ለአንቺ ቦታ አለኝ፣ ጥሩ ስሜት አለኝ። በዛ ላይ ደግሞ የኔና አንቺ ግንኙነት ማቆሙን ንገሪያት ማለት እንግዲህ፣ በቃ ግልጽ አማርኛ ነው። በቃ እና አሁን ሌላ ሴት ብትሆን ሀይሚ ሁን የሚጀነጅናት እንደዛ የሚያሽመነሙናት ያቺ ሴት በቃ ዳኒ ወዶኛል አፍቅሮኛል ብላ እሽ ትለዋለች። ህይወቷ ይበላሻል። እንደዛ ነው የሚሆን እኮ። እንደዚ አይነት ነገር መቃጠል እኮ ነው። እኛ እኛ ዝም አንልም፣ አንለቅም። የማይረባ ቢያንስ ለራስህ ለክብርህስ እንደው ሰው ምን ይለኛል እያሰብክ አትናገርም እንዴ? ይህ ነገር መቃወም አለብን። ቤተሰብ እንደዚህ የሚያደርጉ ነፍ ናቸው ያሉት፣ ነፍ በሰው ህይወት ላይ የሚጫወቱ የሰው ትዳር የሚበጠብጡ። ይሄ እኮ ሁለት ሰው ነው እየበጠበጠ ያለው። በነገር ብሩኬን ይበጠብጣል፣ ሀይሚን ይበጠብጣል፣ ሶሲንም እየበጠበጣት ነው። ሶሲንም ምስቅልቅሏን አውጥቶታል። በዚህ አጋጣሚ ግን እሷ ምንድነው ንዴቱንም መሳቅ ነው። እውነቱም ላይ የቱ የቱ ነገር በቃ መለየት አትችልም። የሶስት ሲል ነገር እኔ ተፈጥሮ መሰለኝ። ከመጣች ጀምሮ እንግዲህ ሁሌ መሳቅ ነው። እየተደባደበችን መሳቅ ነው። ስትናደደ መሳቅ ነው። አንድ ከን ኳስ ኳስ ደርብላኮ ተናግራት አታውቅም። እና የሶስት ሰው ህይወት ነው ይሄ እየበጠበጠ ያለው። እንትንህ ይበጥበጥ አይደለህ ደግሞ ታሳዝነኛለህ ሆነ ደግሞ የሆነ እኔ ስትመታው እኮ ማለት እንደ ህፃን ልጅ ነው ሲሸሽ የነበረው። ቤተሰብ የሆነ ጎንተል ጎንተል ስታደርገው ይሸሻል። ሀይ ሶስ ታይብ እየሻለ ታይ ወይ ናት እና ዳኒ የእምነት ስርዓት ይኖረ በጣም የሚደብረው ያስጠላል። እንደዚህ አይነት ነገር እሺ እንዲያውም ይቅርታ ጠይቀ ሀይሚንም ብሩኬንም ሶሴንም ይቅርታ ጠይቀ ወደ ራስ ብትመለስ ጥሩ ነው ብዬ ነው የማስበው። እንደ እኔ ማለት ነው። እና አሁን እየሄድክበት ያለውን ነገር ጥሩ አይደለም፣ ጥሩ አይደለም። ምንም ቢሆን እንደ ሰው ልጅ ስታስበው፣ እንደ እኛ ሀይሜንና ብሩኬን ስለምናደንቅ ብቻ ሳይሆን ዝም ብለህ ስታስበው የምታደርጋቸው ነገሮች አግባብ ያለው አይደለም በቃ። ከማህበረሰብ ከብዙ ነገር የወጣ ነገር ነው። አንዱን እያስለቅሱ አንዱን እየጎዱ እኔ ልደሰት እኔ ልጠቀም የሚል ሰውን እኔ አልወድም። አልወድም እንደዚህ አይነት ነገር። እና እራስ ወዳድ አትሆን ሌሎቹን አስከፍተ አንተ መደሰት ይደብራል። በጣም ነው የሚደብረው። ሲቀጥል ተቀባይነትም የለህ እኮ ተቀባይነትም አላገኘህም። እንደምታየው ዛሬም ሀይሚ ጥላ ነው ሄደች፣ ሶሲም ጥላ ይሄዳለች። ከዚህ ነገር መማር አለብህ። ብቻ የንቀረው ብቻ ሳይሆን ተግብረው። በቃ ቆም ብለህ አስብ ነው የምለው ውድ ቤተሰቦቼ። ለዛሬው በዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ